የአካባቢ ወደ ኦሞ ወንዝ ከሚገብሩ ተፋሰሶች አንዱ ነው። ከምድሩ አቀማመጥ የተነሳ በዝናብ ወቅት ለመሬት ተጠርጎ ይሄዳል። የተጋጋጠውን ይህን መሬት ለመመለስና ተሸርሽሮ የሚሄደውን አፈር ለመታደግ ክልሉ የተለያዩ ተግባራትን እያከናወነ ነው። እንደ ክልል እየሰራን ካለናቸው ከተፈጥሮ ሀብት ጥበቃ ስራዎቻችን የመጀመሪያው የአፈርና ውሃ ጥበቃ ነው። ይሄ እንግዲህ በተፋሰሱ ወቅት ላይ የተዘጋጀ የፊዚካል ስራ ነው። እነዚህ ፊዚካል ስራዎችን ደግሞ አሁን በበልግ ወቅት በሀገራችን ለየት ባለ ሁኔታ ሌላ ቦታ ላይ ሌሎች ክልሎች ላይ ያልተለመደ ነው። እኛ ክልል ላይ ግን በሁለት ፌዝ ነው። መጀመሪያው የበልግ የሚያዝያ ተከላ የሚባለው ነው። ይሄ እንግዲህ እንደምታዩት ወላይታ ዞን ላይ ኪንደኮሻ ወረዳ ዶጌላ ሮሶ የሚባል ቀበሌ ላይ ባራ የምትባል ተፋሰስ ናት። እዚህ ላይ ከ742 ሄክተር በላይ ነው የሚለማው። የተለያየ ቅርጽ ያለውን ይህንን ስፍራ ከጉዳት ለመመለስና ለማልማት ሳይንሳዊ አሰራር ተከትሎ የሚከናወን ስራ እንዳለም ተገልጿል። የገሊው ቶፕ ጀምሮ እስከዚህ ድረስ በአፈር መከላከል፣ አፈርና ውሃ ጥበቃ ስራዎች በተለያዩ ቴክኖሎጂዎች እየተሰሩ እንዳሉ ይታያል። እስካሁን ድረስ እስከ 11 የሚሆኑ ቴክኖሎጂዎችን እየተጠቀምን ነው። እዚህ ቦታ ላይ ሁለት ቴክኖሎጂ ነው እየተጠቀምነው፣ በድንጋይ ክትር እና በእንጨት የተሰራ የአፈርና ውሃ ጥበቃ ነው። አፈር ከላይ ከጋሊው አናት ወደ ታች ተሸርሽሮ የሚሄደውን በሶስት ወር እስከ አንድ ሜትር ከ25 ሴንቲሜትር ድረስ ከፍታ ሲል ታርጎ አፈርን እየጠበቀ ነው። በሶስት ወር ይሄንን ማግኘት ከቻልን ሁሌም ይሄንን ብናጠናክር ይሄን ገሊ በተወሰነ ጊዜ ላይ ሜዳ ማድረግ ይቻላል የሚለውን ሳይንስ ነው የሚያሳየን። ይህንኑ ስራ ቢሮው ከተለያዩ ባለድርሻዎች ጋር ተቀናጅቶ የሚሰራ ሲሆን በወላይታ ዞኑ ውስጥ በዋናነት ካፈርና ውሃ ጥበቃ ስራ ጋር በተገናኘ የተሰማሩ ከ13 በላይ ፕሮጀክቶች ይገኛሉ። ከነኚህ አንዱ የዘላቂ መሬት አያያዝ ፕሮጀክት አንዱ ሲሆን፣ ባለፉት አራት ወራት በዚህ አካባቢ በተሰራ ስራ የሚታይ ለውጥ መምጣቱን የፕሮጀክቱ አስተባባሪ ይናገራሉ። ይሄ ኦሎሞስ ይህን ከጀመር አራተኛ ወራችንን ነው። ግን ይሄ ከፍተኛ ቦሮቦር ነበር። አሁን ግን ቦሮቦሩ እየሞላ ነው። አንዳንድ ቦታ ላይ አንድ ሜትር ከ25 ሳንቲ ሜትር ድልል የመጠራቀም ነገር አለ። ስለዚህ ኦሎሞስ ይሄ ሄዶ ጊቤ ሦስት ግድቡ እዚህ ቅርብ ላይ ነው ያለው። ይሄ ደለል ወደዛ እንዳይገባ ኦልሞስት ትራፕ እያረገ ዋው ይሄዳል። ደለሉ እዚህ ይቀራል ማለት ነው። ወደዛ እያረገ ነው። ከፍተኛ ለውጥ አለ መሬት ላይ ሲታይ። ይህን ያዩ ሰዎች መሬት በአጭር ጊዜ ውስጥ ስራ ከተሰራ ሊመለስ እንደሚችል በጣም ቅንጅታዊ ስራ እንደሚፈልግና ተቀናይቶ ከሰሩ በአጭር ጊዜ ውስጥ መሬት እንደዚህ አገግሞ ተመልሶ ምርት ሊሰጥ የሚችል መሆኑንና ሰው ከሰራ ግን የማያበቅል የማያስቸግር መሬት የለም መሬት ልፋትን ጥረትን ይጠይቃል እንጂ ከስራ ውጪ የሚሆን መሬት የለም ማለት ነው። ስለዚህ ይሄ አሁን ኦልሞስት ከስራ ውጪ የሆነ መሬት ነው፣ ግን አሁን ወደ ምርታማነት እየመለስ ነው ነው። ይህ ዘላቂ የመሬት አያያዝ የተባለ ፕሮጀክት በወላይታ ዞን ኪንዶኮሻ ወረዳ ውስጥ ወደ ኦሞ ወንዝ ገባር በሆነው ተፋሰስር ባሉ ስምንት ቀበሊያት የአካባቢውን ሕዝብ በማስተባበር ከ12800 ሄክታር በላይ መሬት ላይ የአፈርና ውሃ ጥበቃ ስራ እንዲሁም የግብርና ልማት እየሰራ ይገኛል። ዶላ ይህ ተፈጥሮ እጅግ ቁስሎ ነበር። አሁን ግን ይህ ፕሮጀክት ስራ ከጀመረ ወዲህ ምድር ቁስሏ እየዳነ ነው። እኛም ቀድሞ በነበረ ሁኔታ ስለ ተጎዳን በቁጭት እያለማን እንገኛለን። ድርጅቱንም ቢሆን እናመሰግናለን። የአፈርና ውሃ ጥበቃ ስራው እየተሰራ ጎን ለጎን ዘርፈ ብዙ ጠቀሜታ ያላቸው ችግኞች እንደሚተከሉም ተገልጿል። ስትራክቸሩን እንዳያችሁ በጣም የሚያምር ለአካባቢ ተስማሚ የሆነ ከቶፖግራፊው ጋር የሚስማማ ስትራክቸር ተመርጦ ከድንጋይ ካብ ትሬንቾች፣ ትናንሽ ስትራክቸሮችን ጭምር ለተከላም ጭምር የሚመች ስትራክቸር ተሰርቷል። የተለመደው ፊዚካል ስራዎችን ሰርተን መውጣት ብቻ ሳይሆን በተሰሩ ስትራክቸሮች ላይ ተከላ መካሄድ ስላለበት፣ ተከላውም ደግሞ ታርጌት ማድረግ ያለበት ኢኮኖሚያዊ ጠቀሜታ ሊሰጥ በሚችሉ ጉዳዮች ላይ ትኩረት ማድረግ ስላለበት ፕሮጀክቱ ፊዚካል ስራዎችን እያሰራ ጎን ለጎን ደግሞ ችግኝ ጣቢያን አጎልብቶ ከአምስት መቶ ዘጠና ሺህ ችግኝ በላይ ዜ ለማፍላት ነው ያቀደው። እነዚህ ችግኞች ዝም ብሎ ችግኝ ሳይሆን ዳይቨርሲቲውን በጠበቀ መልኩ ከተለያየ ከዘርፈ ብዙ ጠቀሜታ ያላቸው የደን ዝርያዎች ለተለያዩ አገልግሎቶች እንዲውሉ ለማድረግ በተደራጀ መንገድ እየሰራ ያለበት ሁኔታ አለ።